የሚኒስትሮች ምክር ቤት ከ2018 እስከ 2022 ዓመተ ምህረት ድረስ የሚዘልቅ የመካከለኛ ዘመን የማክሮኢኮኖሚና ፊስካል ማዕቀፍ በስራ ላይ እንዲውል በሙሉ ድምፅ ወሰነ። ምክር ቤት ውሳኔውን ያሳለፈው በዛሬው ዕለት ባካሄደው 46ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ በሰጠበት ወቅት ነው ከመንግስት ገቢ አሰባሰብና ሀብት አመዳደብ አኳያ የፖሊሲ አቅጣጫዎችን በማመላከት ለቀጣይ በጀት ዓመት የበጀት ዝግጅት መነሻ ሆኖ እንዲያገለግል ማዕቀፉ ተዘጋጅቶ መቅረቡም ተገልጿል። ምክር ቤቱ ከዚህ ባለፈ ከአረብ ባንክ ለአፍሪካ ኢኮኖሚ ልማትና ከአፍሪካ አቀፍ የልማት ማህበር ጋር የተፈረሙ ሁለት የብድር ስምምነቶች ላይ ተወያይቶም ለህዝብ ተወካዮች ምክር ቤት መርቷል። በስምምነቱ መሰረት ከአረብ ባንክ 49.55 ሚሊዮን የአሜሪካን ዶላር ለወጣቶች የሥራ ዕድል ፈጠራ ፕሮጀክት ማስፈጸሚያ የሚውል የፋይናንስ ድጋፍ እንደሚገኝበት ከጠቅላይ ሚኒስትር ጽሕፈት ቤት የተገኘው መረጃ ያሳያል። በውጭ ጉዳይ ሚኒስትር ስም የውጭ ሥራ ስምሪት ውክልና እንደተሰጠ በማስመሰል በማህበራዊ ሚዲያ ከሚሰራጩ ሐሰተኛ መረጃዎች ህብረተሰቡ ራሱን መጠበቅ እንዳለበት የውጭ ጉዳይ ሚኒስቴር አሳሰበ። የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው በወቅታዊና ዓለም አቀፍ ጉዳዮች ዙሪያ ለጋዜጠኞች መግለጫ ሰጥተዋል። ቃል አቀባዩ ከዜጋ ተኮር ዲፕሎማሲ አኳያ በሰጡት መግለጫ በውጭ ጉዳይ ሚኒስቴርና በውጭ ጉዳይ ሚኒስትሩ ስም ከሥራ ስምሪት አኳያ ምንም አይነት ውክልና እንደማይሰጥ ገልጸዋል። የማህበራዊ ሚዲያ አሳሳች ህገወጥ የሰዎች አዘዋዋሪዎች በህግ ተጠያቂ እንዲሆኑ ጉዳዩን ለሚመለከተው አካል አሳውቆ እየተከታተለ መሆኑንም ሚኒስቴሩ አስታውቋል። በቤኒሻንጉል ጉምዝ ክልል ምልከታ የተደረገባቸው 34 የመድኃኒት ችርቻሮ ተቋማት መድኃኒቶችን ያለ ሐኪም ማዘዣ ወረቀት እንደሚሸጡ ተገለጸ። የክልሉ ጤና ቢሮ ኃላፊ ወልተጂ በጋሎ ከመድኃኒት ችርቻሮ ተቋማት ጋር የመድኃኒት ዋጋ ጭማሪን አስመልክቶ በተደረገ የዳሳ ጥናት ዙሪያ ተወያይተዋል። በዳሳ ጥናቱ ከ34 የመድኃኒት ችርቻሮ ተቋማት መካከል 29 የግል የጤና ተቋማት ከከፍተኛ እስከ ዝቅተኛ መድኃኒት ዋጋ ጭማሪ እያደረጉ እንደሚሸጡ ስለመረጋገጡ ተገልጿል። ተሳታፊዎቹ በበኩላቸው የዋጋ ጭማሪው መድኃኒት ወደ ክልሉ የሚመጣበት መንገድ ከባድ በመሆኑ እና የቤት ክራይ እንዲሁም የግብር መጨመር ያመጣው መሆኑን መናገራቸውን የክልሉ ጤና ቢሮ አስታውቋል። የአሜሪካ ተራድኦ ድርጅት ዩኤስኤድ መታገዱን ተከትሎ በአንዳንድ የአፍሪካ ሀገራት ግጭት መቀስቀሱን ሪፖርት አመላከተ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግሥት ከተመለሱ በኋላ ዩኤስኤድ የሚያደርጋቸው የእርዳታ እንቅስቃሴዎች መታገዳቸው ይታወሳል። ይህንን ተከትሎ በአፍሪካ በሚገኙ የስደተኛ መጠለያ ጣቢያዎች አለመረጋጋትና ግጭት መከሰቱን ከአንድ የአሜሪካ የውጭ ጉዳይ መስሪያ ቤት ምስጢራዊ ሰነድ መመልከቱን ጠቅሶ አናዶሉ ዘግቧል። ግጭትና ነውጥ ተከስቷል ከተባለባቸው ሀገራት መካከል ማላዊና ኬንያ እንደሚገኙባቸውም ተገልጿል። የእርዳታው መታገድ በማላዊ ህገ ወጥ የሰዎች ዝውውር እንዲሁም የወንጀል ድርጊቶች እንዲበራከቱ ያደረገ እንደሆነ ተሰምቷል። በኬንያ ደግሞ በተያዘ የግንቦት ወር መጀመሪያ ላይ የእርዳታው መታገድ ተቃውሞ እንዳስነሳ ተዘግቧል። በማዕከላዊና ምዕራብ ካናዳ ማኒቶባ ግዛት የተነሳው ሰደድ እሳት በመስፋፋቱ ምክንያት የአስቸኳይ ጊዜ አዋጅ ታወጀ። ጠቅላይ ሚኒስትር ዋብ ኪኒው አዋጁን አስመልክቶ ባስተላለፉት መልእክት ከ17000 በላይ ነዋሪዎች አካባቢውን ለቀው እንዲወጡ መደረጉን ተናግረዋል። በሳምንቱ መጀመሪያ ላይ 1000 የሚጠጉ ዜጎች ግዛቱን ለቀው የወጡ ሲሆን ከ4000 በላይ ነዋሪዎች ደግሞ ከአጎራባች ግዛቶች ለቀው መውጣታቸው ተገልጿል። ሰደድ እሳቱ 121 ጫማ ወይም ከ36 ሜትር በላይ ከፍታ እንዳለው የተነገረ ሲሆን በካናዳ የሚገኙ የእሳት አደጋ መከላከያዎችን ወታደራዊ ኃይል እንዲረዳቸው ጠቅላይ ሚኒስትሩ አዘዋል። በአሁኑ ወቅት በብሪቲሽ ኮሎምቢያ፣ አልበርታ፣ ሳስቼዋካን፣ ኦንታሪዮን እና ማኒቶባን ጨምሮ በመላው ካናዳ 134 የሰደድ እሳት ክስተቶች መመዝገባቸውን አብዛኞችም ከቁጥጥር ውጭ እንደሆኑ ፍራንስ 24 ዘግቧል።